ዕለት በዕለት መነጋገሪያ የሆኑ ነገሮች በጣም እየተካረሩ ግራ እያጋቡ መጥተዋል። የኤርሜላ እርግዝና ደግሞ በትናንት በተለቀቀው ቪዲዮ ደግሞ የኤርሜላ እርግዝና መነጋገሪያ ሆኗል ማለት ነው። ውድ ቤተሰቦች ሰሞኑን በሰበር እየመጣው ድንገት ቪዲዮ እየሰራው ነው ያለሁት። እውነት ለመናገር ያልጠበኩት ነገሮች በጣም እየተፈጠሩ ነው ያሉት፣ እኔ ከማምነው በላይ ማለት ነው። እናንተ ያላያችሁትን ነገሮች ሶስት ነገሮችን ሜቢ አስተውላችሁት ኖቲስ አድርጋችሁት ሊሆን ይችላል። ነገር ግን እኔ ያየሁትን ሶስት ነገር ልነግራችሁ እወዳለሁ። ሶስት ነገሮች፣ ኤርሜላ እርግዝና ገባችሁ አይደለም? ብዙዎች እሷን ማስመለስ ምናምን የተመለከተው ግን አንተን ካጣው በኋላ ነው። አንተም ማጣቴ እንዲያደርገኛል ምናምን እያለች ሪያክት የምታደርገው የሰው የእርግዝና በተለይ ሴቶች ላይ የእርግዝና ምልክቶች ናቸው እንደዚህ አይነት ማስመለስ አይነት ነገሮች ሲያደርጉ የነበሩት እና አብርሃም ደረት ላይ ተፈጠረ ትለጠፋለች ምናምን ታቅፈዋለች። ሶ ስለዚህ በደንብ አርጋ ስሜቷን ሪያክት እያደረገች ነው ያለችው ማለት ነው እና ሌላው ደግሞ የነ አቤል ነገር ነው። አቤል እንግዲህ ከአንድ ከሶስት ከአራት ቀን በፊት ሩታ ቻናል ላይ የርሜላ ነገር እያሳሰበኝ ነው። አሁን ላይ በጣም እንደዚህ እየሆነች ነው። ሶ ስለዚህ አንቺ ይሄን ነገር መፍትሄ መፍጠር አለብሽ ምናምን እያለ እሷን ጋይድ አድርጎ ለሷ ጥብቅና ሲቆምና ሩታን እንትን ሲላት የገዛ ቤቷ ሄዶ ማለት ነው እና ሜይ ቢ ቤተሰቦቿም እሷ ምንም አልገፋችሁም ያለውን ነገር ነው ያወራችሁ። እኔ ቪዲዮ አሁን መጨረሻ ጊዜ የሰራሁት ቪዲዮ እሱ ላይ ነበረ አብርሃም ላይ ትለጠፋለች፣ ምን ታደርጋለች። የእነ አቤል ደግሞ እዚህ ጋር በጣም መጨነቅ ምናምን አለ ሶ ስለዚህ ሄርሜላ በእርግጠኝነት በእርግጠኝነት መቼም ምንድን ነው የሚባለው፣ እሳት ያለበት ጭስ አይጠፋም ነው ጭስ ያለበት እሳት አይጠፋም ብቻ የሚባል ነገር አለ። እና የነደደበት ብቻ ጭስ አይጠፋም ምናምን የሚባል ነገር አለ። አንድ ያስተዋልኩት ነገር ምንድን ነው፣ እቺ ልጅ ያስመለሳት እንግዲህ ሜይ ቢ አርገዛም ሊሆን ይችላል። ነገር ግን ከዚህ ቀደም ግንኙነት አላት ከእንዲገሌ ጋር እንዲጀምራለች ብዬ ቪዲዮ ሰርቼ ነበር። ሜቢ ያላያችሁት ይሆናል ግን አሁን የአብርሃምን ኦቨር መጨነቅ እ ነገሮችን መናገርም ማውጣትም አልፈልግም ትላለች። አንዳንድ ውስብስብ የሆኑ ነገሮችን እያስተዋልኩኝም ነው ማለት ነው። ደግሞ ሌላው ደግሞ ሶስተኛ የምነግራችሁ ነገር ኬርሜላ ልክ ያን ቪዲዮ ስትለቅ ከሰላሳ ከአርባ ደቂቃ ሜቢ እርግጠኛ አይደለሁም በኋላ ሩታ ደግሞ ለሳለ ለቀቀች። ምን አብርሃም ሁለቱም ላይ ያለ ማለት ነው ስለዚህ ምንም እንዳልተፈጠረ ነው፣ አብርሃም እዛ ሩታ ጋር እያደረገ ያለው ሜቢ። ሩታም ተናግራለች፣ እኔ ምንም አይነት የሚረብሸኝም ሆነ እኔ ምንም የሚጎዳኝ ነገር ምንም የለም። ምክንያቱም በቃ ከዚህ በኋላ ተለያይተናል፣ የሚያገናኘ የልጅ ጉዳይ ነውና ብሏል። ግን ቤተሰቦቹ እንደ ቤተሰብ ምናምን በቃ ትሪት እያደረጉት እየቀቡት ምናምን ስታዩ አንድ ነገር አለ። በቃ ማለት ተመልካቹ ላይ ክፉ እንዲናገር እየታሰበ ነው። እኔ አሁንም አትፍረዱ ነው የምላችሁ፣ አትፍረዱ በቃ ሆን ብለው ይሄን ስለዚህ ነገር ሩታም አምናበታለች ቤተሰቡም ያውቃል ማለት ነው። በቃ አሁን ሶ ስለዚህ ዜ ጋር እያደር ወይ ደግሞ ይሄ ነገር ሳይታወቅ ሄርሜላ ይሄን ነገር አድርጋ ለቃው ነው ነው ይሄን የማስበው። ስለዚህ ሄርሜላ አንደኛ በቪዲዮ እንዲወጣላት የፈለገችው አንድ ነገር አለ። ቪዲዮ ላይ እንዲወጣላት የፈለገችው አንድ ነገር አለ። ሁለተኛ ነገር ደግሞ የእርግዝና የርግዝና ምልክቷ አለ ከማን አረገዘች እንግዲህ ከሶስቱ እንግዲህ ማንም ላይ ስትለጠፍ ወይም ደግሞ እንደዚህ ያውኛለሁ ምናምን ስትል አላየንም። በቀጥታ እያየናት ያለ ነው አብርሃም ላይ ስታደርግ፣ እንዴት የእሷ ነገር ያሳስበኛል እንዴት አጠሩኝም ቀን ላይ ታማ ቀን ላይ እንዴት ማታ ላይ ለኔ ይነገረኛል ምናምን እያለ ሲናገር ነበርና፣ ብዙዎቻችሁ ተወዛግባችኋል፣ ግራ ተጋብታችኋል፣ ድባቴ ውስጥ የገባችሁም አላችሁ ምንድን ነው የተፈጠረው እስከማለት ድረስ ማለት ነው። ስለዚህ ሁለተኛው ሶስተኛው ሲዝን እየጀመረ ነው፣ እንግዲህ ማለት አሁን ብዙዎቻችሁ እየፈረዳችሁ ድሮም እኮ እኛ ተናግረናል። አብርሃም ለትዳር አይሆንም ምናምን ስትሉ ነበር እና ሰው አትፍረዱ። በቃ ለትዳር እንደሚሆን ቤተሰቡ አምኗል፣ በተለይ የእሷ ቤተሰብ አምኗል። የሩታ ሩታም አምናለች። ስለዚህ ግንኙነታቸው እንደዛው እንደቀጠለ ነው። ስለዚህ እናንተ ፈራጅ መሆን የለባችሁም። ሄርሜላ በስነ ስርዓት አላማዋንም እያሳካሽ ነው። ተማምነው ነው እያደረጉት ያሉት ግን አርግዛ ከሆነ አርግዛ ከሆነ በቀጥታ ሊሆንና ሊሆን የሚችለው ከአብርሃም ነው። ስለሱ ደግሞ ለምን እንዳልኩኝ ይሄ የተናገረችውን ነገር ስሙት ስሙት። እዚህ ላይ ለምን እንዳለች እና ለምን እንደሆነ የተናገረችውን ነገር ከማን ከማን ከዛ ነው በዚህ ልክ ነገሮቹ ሊከበር። እሺ እኛ ምን እንድናረግልሽ ነው የምትፈልጊው? አሁን ምን እኔ ታስቦበት ታቅዶበት ነው የሄርሜላ እርምጃ ልል የምችለው ከዚህ ቀደም አሰምቻችኋለሁ የራሷ የገዛ የሄርሜላ እህት የተናገረችው ነገር አለ አሁን አደለም ማርገዝ እስከ ማግባት ትደርሳለች ምንም አትገረሙ በምታዩት ነገር አትገረሙ አትደናገጡ እውነቴን ነው እኔ በቅርበት ከማቀው አንጻር ማለት ነው ገባችሁ አብርሃም ይህን ያህል ስህተት ይህን ያህል እላፊ የሆነ ስህተት ውስጥ ከእሷ ጋር በእሷን እንትን ለማድረግ ይገባል ብዬ እኔ አላስብምም ያያረገውን ብዬ አስባለሁ። ካደረገ ግን በእርግጠኝነት ይችል እርጉዝ ከሆነች ከአብርሃም ሌላ አይሆንም፣ አላፊነት ሊወስድ የሚችለው ለምሳሌ ሜቢ ኃላፊነት የማይወስድ ጋር ሄርሜላ በእርግጠኝነት አንሶ ላትጋፈፍ። ገባቸው አይደል? ስለሚሰማው ነው። እና አብርሃምም ሪያክት ሲያደርግ የነበረው እንደ ሌሎች ማለት ጀስት ፍሬንድ ከሆነ እንደ ጀስት ፍሬንድ አይደለም እያደረገ ያለው ሪያክት እያደረገ ያለው እንደ ጀስት ፍሬንድ ሳይሆን ማለት ነው ዲፕሊ በጣም በቃ የጠለቀ ፍቅር ውስጥና የጠለቀ ግንኙነት ውስጥ እንዳሉ አይነት እሳቤን አይነት እንትን ነው ያለው። ቀለም ነው ያሉ ንግግሩም፣ ሁኔታውም፣ እንክብካቤም ከጀስት ፍሬንድም ያለፈ እንደሆነ ምስክርና ምስክር ነው። ስለዚህ አስቀድማ ግን እህቷም ይህንኑ ነገር ስትናገር ነበር ልጅቷ እንትና ስለመጣችበት ሄርሜላ ስለመጣችበት ነገር እህቷ ራሱ ስትናገር ነበር አድምጡት እህቷ ምን ብላ እንደነበር ከዚህ በፊት ስሙት እኮ ስለ እሷውን ያደረገችው ነገር ልክ ላይሆን ይችላል ልክ ነው እያልኩኝ አይደለም ነገር ግን እሷውን ካለችበት ሁኔታ ላይ እንድትወጣ የሚደረገው በእንደዚህ አይነት መልኩ አይደለም ስሟን ሚዲያ ላይ በማጠልጠል በማማ አይደለም እኔ አሁን ያደረገች ያለችውን ነገር አግባብ እንዳልሆነ ተናግረናል። ያን ግልጽ ነው፣ ግልጽ አድርገናል አግባብ አለመሆኑን። እኮ መናገር ያለባችሁ ስለ እሷ ነው እንጂ ሚዲያ ላይ ወጥቶ በማውራት ነው እንዴ አግባብ መሆኑን የምትናገሩ? አንቺ ለምን ትሰራላችሁ? ስለ እሷን እህትሽን መጀመር አትገሪም እንዴ ምግባር በሌለ ሷ ያደረገችው ይሁልክ ሳ ያውቃያችሁ አይደል? እኔም ለዛ ነው ሰው አትመኑ፣ ከፍቷል ዘመኑ እምለው ለዛ ነው። ይሄ በጥቂቱ አሰማዋችሁ እንጂ እላፊ እላፊ የወጡ ብዙ ነገሮችን እያየን ያለ ነው። ይሄ በጥቂቱና በጥቂቱ በጥቂቱ በጣም በጥቂቱ ነው። ስለዚህ እንደ ቤተሰብ ነው እየሆኑ ያሉት፣ እንደ ቤተሰብ ነው እንትን እያደረጉ ያሉት። ስለዚህ የሄርሜላ እንደዚህ መሆን አትድገረሙ። ለምን ሩታ አምናበት ነው ይህ እየሆነ ያለው። ከሩታም አልፎ ቤተሰቡ በሄርሜላ ጉዳይ ተማምኗል፣ ተስማምቷል። ውድ ቤተሰብ፣ ስለዚህ የእናንተ መደንገጥና የእናንተ እንደዚህ አይነት እልውስ መጋባት በፍጹም በፍጹም ይሆን አይደለም። በቃ አዎ። ትዳር ከተባለ ይሄ ትክክለኛና የወጣ ፍጹም ስህተት የሆነ ትዳር ትዳር ካልን ስህተት ነው ትዳሩ። በቃ በጭራሽ እንደዚህ አይደረግም። ትዳር ከያዙ በኋላ ቤስት ፍሬንድ የሚባል ነገር የለም። ከመጀመሪያው ነው። ሲቀጥል ደግሞ በሁለተኛ ደረጃ በዚህ ደረጃ አብርሃም ለሄርሜላ መቆርቆር ምንድን ነው የሚያስብሉ ነገሮች ብዙ ፍንጮች አሉ። ከንግግራቸውም ሰምታችሁታል። ኤኒሃ ውድ ቤተሰቦቼ የሂርሜላ እርግዝና ጉዳይ በእርግጠኝነት መረጃዎች ይደርሱኛል፣ ስለሱ ነገር አጣራለሁ። ሰሞኑን ትንሽ ቢዚ ስለሆንኩ ነው። ያላችሁን መረጃ እናንተም ከእናንተ ወስጄ ወደ እናንተ ያለውን ነገር ስለማቀርብ ያላችሁን ነገር አካፍሉኝ። ሀሳብ አስተያየቶቻችሁን እንደተለመደው በቴሌግራም ላይ አድርሱኝ። ውድ ቤተሰቦቼ ይሄን ነጥብ ለማንሳት ነበረ ዛሬ ማመጣጤ የነበረው ለዛ ነው። እና በህይወታችሁ ፕሊስ ፕሊስ ለትዳራችሁ ለህይወታችሁ ክብር ይኖራችሁ። ዛሬ ያቃልላችሁትን ነገር ነገር በኋላ ዋጋ ትከፍሉበታላችሁ፣ ዋጋ ይከፈልበታል። ስንት አይነት ነገሮች ስንት አይነት እንትን ውስጥ እየገባን እንደሆነ ከዚህ ቀደም እያየን ነው። ስለዚህ ዋጋ የምንከፍልበት ላይ በኋላ ስንጠራ አቤት የምንብልበት ቦታ እንቁም። ስንጠራ አንገታችንን የምንደፋበት ሳይሆን በኋላ ላይ ሰው ሲጠራል እማናፍርበት እምንኮራበት ደረታችንን እናፋ አርገን አዎ እምንልበት ቦታ እንኑን። ሰውን እንተውና ነገ ልጆቻችን ያድጋሉ። ልጆቻችን አድገን አድገው ነገ የት ናችሁ ምን ነበራችሁ ካሉን አዎ እኔ አንተ አባት እኔ አንተ እናት እንዲህ እንዲህ አይነት ቦታ ነበርኩ እምንልበት ደረጃ ላይ ያብቃን እንላለሁና። በእርግጠኝነት ለዚህ ነገር መልስ የሚኖር ይሆናል። እሱን ደግሞ ለእናንተ በሚቀጥለው ይዤላችሁ መጣለሁ። ለዛሬ የነበረ ነገር ይህን ነበር። ውድ ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። እንደተለመደው ሰብስክራይብ አድርጉ። ወደ መቶ ሺህ ግስጋሴያችንን እንቀጥልበት እላለሁ ባይ